ብዬ የምመሰክርለት ባል አለኝ ትላለች ሙና ባቡል ኸይር። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላ ጋውፊ ሰላም ነው በያላችሁ በሰላማችሁ ብዙ ተተረፈ ይበልን። ውድ ቤተሰቦች፣ የምወዳቸው የማከብራቸው፣ ዛሬ እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላችኋለሁ። እንግዲህ የዛሬዋ እንግዳይ ሙናናት ማለት ነው ሙና ባቡል ኸይር፣ ሁላችሁም ታውቋታላችሁ ሚንበሮች ጋር ቀርባ ጥያቄ አቅርበውላት ነበር። ስለ ባለቤትሽ አውርተሻል፣ አታቂም ባለቤትሽ ምን አይነት ሰው ነው ብለዋት ነበር። እና ባለቤቴ የጀነት ነው ብዬ የምመሰክርለት ባል ነው፣ በጣም አዛኝ፣ በጣም ጥሩ፣ በጣም ትሁት ብላ እንግዲህ ስለ ባለቤቷ ቃላቶች አጠሯት ነው ምላችሁ። በጣም ነው ደስ የሚለው ማሻ አላህ ብዙ ጊዜ ከጠንካራ ሴቶች ጀርባ ጠንካራ ወንድ አለ፣ እንዲሁም ከጠንካራ ወንድ ጀርባ ደግሞ ጠንካራ ሴት ትኖራለች። እና ሙና ደግሞ ያው እንግዲህ ሁላችሁም ታውቃት አላችሁ ጀግና የሆነች እህታችን፣ ሁላችንም የምንኮራባት፣ ሁላችንም የምናደንቃት ጀግና እህታችን ናት። አላህ ሱብሃነ ወተዓላ ይጠብቃት። አላህ ይጠብቀው ብላለች ባሏን ማለት ነው። አሚን አላህ ይጠብቀው እኔም ብያለሁ ማለት ነው። እንደዚህ አይነት ወንዶችን አላህ ስብሃነ ተዓላ ያብዛልን። በጣም ነው ደስ የሚለው ሐቂቀተን በዚህ ጊዜ በዚህ ዘመን ብዙዎች ስለ ትዳራቸው ወጥቶ በቃ ምንድን ነው እንትን ነው ማነው ስሞታ ነው የሚያቀርቡት፣ ባለቤት እንዲያደርጉኝ ባለቤት እንዲያደርጋኝ እንደዚህ አይነት ነገር ነው እና ሶሻል ሚዲያው ላይ እንደዚህ አይነት ጥሩ ደግሞ ሰዎችን ጥሩ ባሎች ጥሩ ባሎችን ጥሩ ሚስቶች ወደው ሲያደንቁ በጣም ነው ደስ የሚለው። እንግዲህ አላህ ስብሐነ ወተዓላ ጥሩዎችን ለጥሩዎች፣ መጥፎችን ለመጥፎች እንዳለውን ጥሩ ሴት ገኔ ጥሩዎች ለጥሩዎች ነው ብዬ ያስባለሁ። እና ስለዚህ ሙና አላህ ስብሐነ ወተዓላ ያው እሷን በጣም መልካም ሴት ስለሆነች መልካሙን ባል አላህ ገጥሟታልና አላህ ስብሐነ ወተዓላ እንዲሁ እንደተዋደዱ እንዲሁ በቃ ፍቅራቸውን እስከ መጨረሻው ያደርግላቸው ባሏንም አላህ ይጠብቅላት እሷንም አላህ ይጠብቃት እንዲሁም ልጆቿን ማለት ነው አላህ ይጠብቅላቸው በጣም ነው ደስ የሚሉት ሀቂቀታን ሙና እንግዲህ ሁላችንም ያው እንግዲህ እናቃታለን በጣም ጀግና እህታችን ናት ምስኪኖችን ስንት ምስኪኖችን እምባ ያበሰች መንገድ ላይ እኮ ተርበው የተቀመጡትን ካየች እንዲሁም ደግሞ ልብሳቸው ቆሽሾ ተቀዳዶ ካየች እኮ የምታለቅስ እህታችን ናት እኮ ስብሓናላ ሀቂቃ የእሷ ለየት ይላል እኔ ቃላት የለይም ለእሷ ሀቂቀተን ማለት ነው አላህ ስብን ታላ ይጨምርላት እንደ እሷ አይነት ጀግና እህቶችን አላህ ያብዛልን እና እንደ እሷ ለመሆን በጣም የኔ ምን ልበላችሁ ያው ልብ ነው የሚያስፈልገው ንጹህ ልብ ብቻ ነው የሚያስፈልገው እና አላህ ስብሀኑ ታዓላ ይጨምርላት። ያው እንግዲህ አላህ ስብሀኑ ታዓላ ልቧን አይቶ ነው እንደዚህ አይነት መልካም ሰው የሰጣትና በጣም ደስ ይላል። በዚህ አጋጣሚ ወንዶች እንግዲህ የሰማችሁ ወንዶች ይሄ ማለት ነው፣ እየሰማችሁ ለባለቤቶቻችሁ ጥሩ ሆኖ ጥሩ ስትሆኑ እንደዚህ በዚህ ደረጃ ባለቤቶቻችሁ ያደንቋችኋል፣ ይወዷችኋል፣ ይመሰክሩላችኋል ማለት ነው። በትዳር ውስጥ ደግሞ ያው ተዋዶ እና ተከባብሮ እንዲሁም ተዛዝኖ እንደመኖር ያማረ ነገር የለም። አንዳንድ ሰዎች ያው ተለያይተውም ላይ ለያዩ በቃ እንዲሁ በጭቅጭቅ እድሜያቸውን ያሳልፉታል። እና ምን አለ በፍቅር ቢያደርጉት መኖራቸው ካልቀራ በቃ ተስማምቶ ቢኖሩስ? ያስ ብላል ና በዚህ ጊዜ በተለይ አስቸጋሪ ነው። በትዳር ውስጥ የሚኖሩ ሰዎች በርካቶች ማለት ነው። በቃ የሆነ ጭቅጭቅ ነው፣ አላቅም ብቻ አልሞሄም። እንደዚህ አይነት ሰዎችን ያብዛለን ማለት ነው። ሶሻል ሚዲያ ላይ ያው እንደዚህ አይነት ነገር አይሰማም አይደመጥም እና ብዙ ጊዜ ባሌ እንዲያደረገኝ ሚስቴ እንዲያደረገችኝ የሚሉትን ሶሻል ሚዲያ ላይ ይንሰራፋል እና እንደዚህ መልካሞችም ደግሞ ሲያወሩ መልካምነታቸውን ደግሞ ሲመሰክሩ አላህ ስብሃነ ተዓላ ያው በዛው መልካምነታቸው እንዲጨምርላቸው እስከ መጨረሻው ውዴታቸውን እስከ ጀነት እንዲያደርገው መልካምነታቸውንም ደግሞ አላህ እስከ ጀነት እንዲያደርግላቸው እናደርግላቸው ማለት ነው። በትዳር መካከል ያው እንደ መከባበርና እንደ መረዳዳት ወሳኝና አስፈላጊ ነገር የለም። ወሳኝ ነገራቶች ናቸውና በጣም ደስ ይላል እና ያው አላህ ስብሃነ ወተዓላ ባለቤቷን የሚጠብቅላት እሷን የሚጠብቃት በጣም ደስ ይላሉ። እንግዲህ እህታችን ሙና አላህ ስብሃነ ወተዓላ ይጠብቃት ማለት ነው። ውድ ቤተሰቦች በያላችሁበት አላህ ስብሃነ ወተዓላ ይጠብቃችሁ። ረመዳን እንዴት ነው?